አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን። ክብራትና ክብራን አርማች ተመልካቾቻችን ሁሉ ሰላም፣ ሁሉ መልካም፣ ከእኛ ጋር ሁሉ ሰላም ነው። እጅግ እጅግ ወሳኝ የሆኑ ሁለት መደመጥ ያለባቸውን ትኩስ መረጃዎችን በተከታታይ ወደ እናንተ የማደርሳችሁ ይሆናል። ከዚሁ ጋር ተያይዞ የመጀመሪያው መረጃዬ ከዛሬ ጀምሮ በመላው ሀገሪቱ ላይ ተግባራዊ እንዲደረግ መወሰኑ በዛሬው እለት ተገልጿል። ይህም ከገንዘብ ጋር የተያያዘ ሲሆን በጥሬ ገንዘብ ግብይት እንዲቆም መደረጉና የበርካቶችን ችግር ሊቀርፍ መቻሉ በዛሬው ዕለት እንግዲህ ተግባራዊ መደረጉ እጅግ በርካታ ኢትዮጵያኖችን እያነጋገረና ደስ ያሰኘ ጉዳይ ነው። ዝርዝሩን እናደርሳለን። በሌላው መረጃችን ደግሞ ከበዓሉ ጋር ተያይዞ በዛሬው ዕለት እጅግ በሚገርምና በሚደንቅ ሁኔታ የብር መዳከም ተፈጥሯል የሚል አንድ መረጃን ካፒታል አመሻሹን አስነብበዋል። ይህ የሚሆነበት ምክንያት ምንድነው? የሚሉትን እንዲሁም ይህ ሁኔታ በዚህ ከቀጠለ ከፍተኛ የሆነ ስጋትን ያስከትላል መባሉን በሪፖርቱ ላይ አስነብበዋል። ይህንና መሰል መረጃዎችን እንግዲህ በዚህ ሰዓት ወደ እናንተ እናደርሳለን። እናንተም ቪዲዮን ላይክ ላይክ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ እያልን በቀጥታ ወደ መረጃው አመራን። እንግዲህ ክብራን ተመልካቾቼ በመላው ዓለም ላይ የምትገኙ እህት ወንድሞቼ የክርስትና እምነት ተከታዮች፣ በዓሉ የሰላም የፍቅር ይሆንላችሁ እያልኩኝ አመሻሹን መደመጥ ያለባቸው ወሳኝ የሆኑ መረጃዎች ናቸው የወጡት። በተለይ የብር መግዛት አቅም መዳከም የዘንድሮ የፋሲካ በዓል ለሸማቾች ፈ ታኝ መሆኑን አመሻሹን ካፒታል መረጃውን አውጥቷል። የሱን በማስቀደም ወደ እናንተ እናደርሳለን። የዘንድሮ 2017 የፋሲካ በዓል በሸማቾች ዘንድ ከፍተኛ ፍላጎት ያላቸው እንደ ዶሮና በሬ ያሉ የእንስሳ ምርቶች ዋጋ በከፍተኛ ሁኔታ መጨመሩ የብር የመግዛት አቅም ማሽቆልቆር ጋር ተደምሮ በበዓሉ ወጪ ላይ ከፍተኛ ጫና መፈጠሩን ተናግረዋል። በተለይ ባለፈው ዓመት በዚህ ወቅት በአማካኝ እስከ 1300 ብር ይሸጥ የነበረው ዶሮ በዚህ ዓመት ዋጋው በጥፍ ጨምሮ እስከ 2500 ብር እየተሸጠ ይገኛል። ይህም 92 በመቶ አካባቢ ጭማሪ ተደርጓልም ብለዋል። የዘርፉ ነጋዴዎች ለዚህ ከፍተኛ የዋጋ ጭማሪ ምክንያት የሆነው ለዶሮ እርባታ የሚውለው የመኖ ዋጋ በከፍተኛ ሁኔታ መጨመሩ እንደሆነ በመግለጽ በተመሳሳይ የእንቁላል ዋጋ በከፍተኛ ሁኔታ በመናር አንድ እንቁላል ከ20 ብር በላይ እስከ 25 እየተሸጠ መታየቱ የብዙዎችን ስጋት መጨመሩ ነው የተገለጸው። የእርድ ከብት በሬ ዋጋም ከዶሮ ባልተናነሰ መልኩ የዋጋ ጭማሪ አሳይቷል። ባለፈው 2016 የፋሲካ በዓል ወቅት በአማካኝ እስከ 60 ሺህ ብር ይሸጥ የነበረ አንድ በሬ በዚህ ዓመት ዋጋው 80 እስከ 90 ሺህ ብር እየተሸጠ ይገኛልም ብለዋል። ይህ ሁኔታ የብር የመግዛት አቅም ከኑሮ ውድነት ጋር ተዳምሮ በበዓሉ ወጪ ላይ ከፍተኛ ተጽዕኖ ማሳደሩን ሸማቾች ለካፒታል መናገራቸውን አመሻሹን የወጣው ሪፖርት ተመልክተናል። በሌላው መረጃችን በጥሬ ገንዘብ ግብይትን ያስቆመ አዲስ አሰራር በመላው ኢትዮጵያ ላይ ተግባራዊ እንዲደረግ ከዛሬ ጀምሮ እንግዲህ ከባንኩ በኩል የወጣው መረጃ ያመለክታል። በዛሬው ዕለት የግል ባንክ የሆነው ዳሽን ባንክ አዲስ አሰራር ተግባራዊ ማድረጉና ለበርካታ ኢትዮጵያኖች ኑሮን ቀለል ለማድረጉ በብዙዎች ዘንድ እንግዲህ ምስጋና መቸሩን ተመልክተናል። በፋይናንስ ኢንዱስትሪው አዳዲስ የዲጂታል ግኝቶችን የሚያስተዋውቀው ዳሽን ባንክ በዳሽን ሱፐር አፕ የደንበኞችን ሕይወትና አናኗር የሚያቀለውን የኢኮሜርስ አገልግሎት በዛሬው ዕለት አስጀምሯል። ደንበኞች በዳሽን ሱፐር አፕ ለበዓል የሚያስፈልጋቸውን የበሬ ቅርጫ፣ የበሬ እና የዶሮ እንቁላል እንቁላልን ጨምሮ የወንድና የሴት አልባሳት፣ ለስጦታ የሚሆኑ ሰዓትና ቀለበቶች፣ ዘመናዊ የቆዳ ቦርሳዎች፣ ዘመናዊ ጫማዎች፣ የባልትና ውጤቶች እና ሌሎች በርካታ ምርቶችን በቀላሉ መገበያየት ይችላሉ ሲል አመሻሹ እንግዲህ እጅግ ደስ የሚል መረጃ አውጥቷል። ዳሽን ባንክ ይፋ ያደረገው የኢኮሜርስ አገልግሎት ደንበኞች በዳሽን ባንክ ሱፐር አፕ የፈለጉትን ዕቃ በቀላሉ ሲያዙ ከየትኛውም የአዲስ አበባ አካባቢ ባሉበት ሆነው የታዘዘው ዕቃ በፍጥነት እንደሚደርስ ይደረጋል ተብሏል። ዳሽን ባንክ ሱፐር አፕ የኢኮሜርስ አገልግሎት ሌሎች በርካታ አዳዲስ አገልግሎቶችን ይዞ እየመጣ እንደሚገኝ ከባንኩ በኩል የወጣውን መረጃ ተመልክተናል። ሌላ በኩል አፍሪካ ከድህነትና ከኋላ ቀርነት ለመውጣት ጥሬ ዕቃ ወደ ውጭ መላክ ማቆም አለባት ሲሉ የአፍሪካ ልማት ባንክ ፕሬዝዳንት በዛሬው ዕለት አሳስበዋል። የአፍሪካ ልማት ባንክ ፕሬዝዳንት ዶክተር አክዊኒው እንደተናገሩት አፍሪካ ከድህነትና ኋላ ቀርነት ለመውጣት ከፈለገች ጥሬ ዕቃን ወደ ውጭ መላክ ማቆም አለባት ሲሉም አስጠንቅቀዋል። ይህንንም ያስተላለፉት በድረገጻቸው በኩል ሐሙስለት መልእክቱን ያስተላለፉት አፍሪካ ያዘጋጁ ምርቶችን ከማቅረብ ወደ ተመረቱና ተጨማሪ እሴት ያላቸው ዕቃዎችን አምራችነት መሸጋገር እጅግ አስፈላጊ መሆኑንም አንስተዋል። አፍሪካ ጥሬ ዕቃዎችን ወደ ውጭ መላክ ማቆም አለባት። ጥሬ ዕቃዎችን ወደ ውጭ መላክ የድህነት በር ነው፣ ተጨማሪ እሴት ያላቸው ምርቶችን ወደ ውጭ መላክ ደግሞ ወደ ሀብት የሚደርስ አውራ ጎዳና ነው ሲሉም ገልጸዋል። እንደ አሜሪካ የንግድ ተዋናይ ቢሮና ሌሎች ዓለም አቀፍ ተቋማት መረጃዎች እንደሚያሳዩት አፍሪካ ከዓለም የማኒፋክቸሪንግ ምርት ውስጥ ከሁለት በመቶ በታች ብቻ ነው የምትይዘው። ይህ ሁኔታ አፍሪካ በግብርናና በማዕድን ዘርፎች ከፍተኛ የተፈጥሮ ሀብት ባለቤት ብትሆንም በዓለም ኢኮኖሚ ውስጥ ያላት ሚና አነስተኛ እንዲሆን ምክንያት ሆኗልም ተብሏል። ፕሬዚዳንቱ እንደተናገሩት አፍሪካ ጥሬ ዕቃዎችን በማቀነባበር የራሷን ኢንዱስትሪ በማሳደግ ለዜጎች የሥራ ዕድል መፍጠርና የውጭ ምንዛሬ ገቢዋን ማሳደግ እንደምትችልም አስረድተዋል። ከዚሁ ጋር ተያይዞ ለህብረተሰቡ በተገቢው መንገድ ተደራሽ እስካልሆነ ድረስ ምርት ማቅረብ ብቻ በቂ አለመሆኑንና በተገቢው መንገድ ተደራሽ ሆኗል ወይ የሚል ማረጋገጫ እንደሚገባ የአዲስ አበባ ከተማ አስተዳደር የህብረት ሥራ ኮሚሽን አመሻሹን አሳስቧል። የኮሚሽኑ የህዝብ ግንኙነት ጉዳዮች ዳይሬክተር አቶ ጥላሁን ለአህዱነት ተናገሩት። ለህብረተሰቡ በተገቢው መንገድ ምርትን ማድረሱን ማረጋገጥ ግብረ ኃይል ተቋቁሟልም ብለዋል። ከበዓሉ ጋር ተያይዞ አንዳንድ ኃላፊነት የጎደላቸው ሸማቾች ማህበራት በተቀመጠላቸው ዋጋ ለማህበረሰቡ ላያቀርቡ እንደሚችሉ ተናግረው፣ ኃላፊነት የጎደለው ስራ የሚሰሩ ሸማች ማህበራት ሲገጥማቸው ማህበረሰቡ ለተቋቋመው ግብረ ኃይል ጥቆማ መስጠት ይኖርበታል ሲሉም አሳስበዋል። የሸማች ማህበራት ለህብረተሰቡ በተመጣጣኝ ዋጋ እንዲቀርብ ከመንግስት ድጋፍ እንደሚደረግ ገልጸው በተመጣጣኝ ዋጋ ማቅረብ ግዴታ ነው ሲሉም አስታውቀዋል። ህብረት ስራ ኮሚሽን ላይ የሚፈጸም ማንኛውም ህገወጥ ድርጊትን ለመቆጣጠር ደንብ ማስከበር ባለስልጣናት ጋር በትብብር እየተሰራ እንደሚገኝ ጨምረው መናገራቸውን ሰምተናል። ለዛሬ ያቀረብሁላችሁ መረጃ ይህን ይመስላል። ቪዲዮውን ላይክ ላይክ ሸር ሸር አድርጉት እያልኩ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወራህመቱላሂ ወበረካቱ እንላለን።